ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ደህና ናችሁ ወይ? እኔ አለሁኝ፣ ፈጣሪ የተመሰገነ ይሁን። ሁሉ ሰላም ሁላሻይና ወይና፣ እንግዲህ ሰው ሲጠፋ ጠፋሽ ወይ ነፂ ምን ነው በሰላም ነው አይባልም። ለማንኛውም ጠፍቻ አለሁኝ፣ በጣም ቆየው ቪዲዮ ከሰራው። ዛሬ እንግዲህ በአዲስ ቪዲዮ መጥቻ አለሁ። እኔ ያለሁት እናት አባቴ ቤት ነው። ትንሽ እናቴን ስላመማት ዛሬ ልጠይቃት መጥቻለሁ። በዚህ አጋጣሚ በመጣሁበት እናቴን ሳይሆን ለምለም እቤት ናት፣ እናቴን ለመጠየቅ መታለች። ስለዚህ ለሚን ፕራንክ ላደረጋት ነው ማለት ነው። ያው ፕራንኩ ምንድን ነው? ፕራንክ አልኩኝ ነካ ነገርኳችሁ። መንገር አልፈልግም ነበር፣ እናንተንም ፕራንክ ማድረግ ፈልጌ ነበር እና ያው አንዴ ከሆነ በኋላ ምንም ማድረግ አልችልም። ለምን ፕራንክ ብላ አደርጋት ነው? ፕራንኩ ምንድን ነው? ያው ባለቤቴ በስራ ምክንያት ወደ ሌላ ሀገር ሊሄድ ነው እና ያው እሱ ሲሄድ እኔ ምሄዳለው ምንም ማድረግ አልችልም። የስራ እድል ሌላ ስላገኘ ራቅ ያለ ሀገር ለሚሄድ ነው እና በጣም ግራ ገብቶኛል፣ እንዴት ማድረግ እንዳለብኝ ግራ ገብቶኛል። እና በቃ ብዙ ነገር ነው ምላት ብዙ ነገር አለቅሳለው ካላለቀስ ኩላታም ነኝ ትችላለች። እና ግዴታ ማልቀስ አለብኝ። ነጭ ሽንኩርት ታዘጋጅቻለሁ። ነካነካ አረገው እና አለቅሳለሁኝ። እናቴ ግን ስላመማት እሷ እንድትሰማት አልፈልግም። ይባስ ደግሞ እንትን እንዳይላት ማለት ነው። ግን የለሚን ሪያክት ማየት እፈልጋለሁኝ እና አሁን እቤት ናት። ካሜራውን ይዤ ገባለሁኝ። ካሜራው ምንድነው ልትለኝ ትችላለች። ማስታወሻ ስለምፈልግ ቪዲዮን በቃ ምናምን ላት አለው እና አሁን ቀጥታ ወደ ለምለም እንሄዳለው ማለት ነው። አሁን ቀጥታ ሳሎናት። ለሚ እንግዲህ ቤተሰቦች ገብቻለሁ። ስገባ ያለችው እኔ ክላስ ነው የእኔ ክላስ ሲጀምር፣ ሁሉም ይወደዋል። የቤቱ ሰው ማለት ነው። ሁሉም ይወደዋል። ትመጣለች ክላሴ እና ድምፄን ሰምታለች እንደመጣው እና ጠራት አለሁ ልጥራት። ካልጠራት አትመጣም። ለምሊ ሀይ፣ እንዴት ነሽ? እስቲ ነይ ቁጭ በይ። እንዴት ነሽ እ አስሚኝም በቅድም ተገናኝተናል። እንደ ጉራጌዎች ነው ምሳሜ ይች እንትን ነው ያረገሽ ጢኒ ጢዬ ልጅ አአ አዎ፣ ማርያም እና እኔ ግብዳ ነኝ፣ ስታይ ትልቅ ነኝ፣ እናትሽ ነኝ። እሺ፣ ከካሜራ ጀርባ እኔ አልወጣኝም ማለት። ቆንጆዬ ሴት አረገሽ ቆንጆ ፈልነ የሆነ ቲክቶክ ላይቼ ጡቷ ታየ ማለት ነው። ልጅቷ ትንሽ እንደዚህ ወረዳልና ከዛ የሆነ ነገር ሰብስብ ያለቻት ግን ከረሳኝና ሰብሰብ በይ ለማለት ነው። እና ሰላም ባያቸው ቤተሰቦች ለማንኛውም ቪዲዮ እየሰራው ነው። ቪዲዮ የምሰራው ግን ይሄ ቅልብ ልብ አረገሽሳ። ሰላም እንደምን አላችሁ፣ ደህና ናችሁ ወይ? እግዚአብሔር ይመስገን። ሃይ የነፂ ቤተሰብ እንዴት ናችሁ? ስጠይቁ የነበር ነፂ ነፂ ብላችሁ አለን። ምንድን ነው? ላይቭ ነው? ቪዲዮ ነው? ቪዲዮ ነው። አውሪኝ ምንድን ነው? ሰላም አልሽ። እሺ እንግዲህ ቤተሰቦች፣ ለሚም መታለች ማለት ነው። እንደመጣው ግን ካወቅሽ ቆየ ጓዳ ከብተሽ ስትራልሽ እና ገብተሽ ቀረሽ ለማለት ነው። ቆይ አሁን እኔ የሆነ ነገር ልነግርሽ እኮ ነው፣ የምስራች ልነግርሽ ነው። ምንድን ነው? ሰርቶ ነው፣ ጎበዝ ነው፣ ባለሙያ ነው። ጎባልሽ እና የሆነ ነገር ልነግርሽ ነው፣ ደስ የሚል ነገር። ቀረጻው ለእኔ ነው። በቃ በዚህ አጋጣሚ ልንገርሽ ንገረኝ። ምንድን ነበር እየሰራሽ የነበረው? ሲጀምር መጀመሪያ ቪዲዮ ስለምንድን ነው አይዲያሽ ስለምንድን ነው? አይዲያ ስለምንድን ነው መሰለሽ፣ ይሄንን ቪዲዮ ማስታወሻ ያፈልጌው ነው። ድንገት እናቴንም ያው ስላመማት እሷን ማስገባት አልፈለኩም እና አንቺ እዚህ ስላለሽ ያለውን አጋጣሚ ልጠቀም ብዬ ነው እና ልነግርሽ ነው በጥቅሉ የሆነ አንድ ምነግርሽ ነገር አለን ደስ ይልልሽ፣ ይችላል ደስ ማይልሽ ነገር ምን። እኔ ደስ ብሎኛል። እንኳን ደስታ፣ እኔም ደስታዬ ነው። እንኳን ደስ አለሽ። እሺ፣ ለማንኛውም ማለት ነው ምንድን ነው እኔ በጣም ደስ ብሎኛል። ደስታዬ ወደር የለውም። ወጣ

ሳምንት አልፎታል ከተነገረ። ያው ዛሬ ነገ እያልኩ እነግርሻለሁ እያልኩኝ፣ እናቴም ትንሽ ስላመማት በቃ እንትን ትላለች ብዬ ነው። እና ሩቅ ሀገር ነው፣ ሩቅ ከብታጅራ በጣም ሩቅ። እና በሰላም ይግባ። አሜን አሜን። ይሄ ነው ደስ የሚያሰኝሽ ሩቅ ቦታ መሄዱ። ያው እኔ ሲጀምር የምፈልገው ሀገር ስለሆነ ነው። ሀገሩን እፈልገዋለሁ ለዛ ነው። ምን ከዚህ ልትወጪ ነው? ኖ እዛ ሀገሩን እፈልገዋለሁ ለዛ ነው። እና በቃ ልንገርሽ ያው መሄዴ አይቀርም። እኔ መሄዴ አይቀርም። ምን ትያለሽ? ለእናቴስ እንዴት ብዬ መንገር እንዳለብኝ ብቻ አላውቅም። ያው መሄድ እንዳለብኝ ነው አይደል? አይ ያው ከኛ ይልቅ አሁን አንቺ ትዳርዛሽ ከቤት ወጥተሻል። ስለዚህ የምትመካከሪው ከቤተሰብ ሳይሆን ከባለቤትሽ ነው። እኔ አሁን እንደበፊቱ መቆጣሽ አይነት ሰው አይደለሁም። ምክንያቱም ምን ታላቅ በሆን ምን ብታማክሪኝ እኔ ማለት የሚጠቅማችሁን እናንተ ናችሁ የምታውቁት፣ አንቺና ባለቤቶች። እኔ ከዚህ በኋላ ማለት ከመቶ ቢያንስ ሀያ ፐርሰንት ነው ቢመለከተኝ ብዬ ነው የማስበው። ማለት እናንተም ቤተሰቦቼ ናችሁ፣ ቤተሰቦች እኮ። በአንቺ ሕይወት ደግሞ እኛ ጣልቃ ገብተን ሂጂ አትሂጂ እኔ አይደለም። ይህ የምትቀርጭኝ ደግሞ ሚዲያ ላይ ልትለቂ ስለሆነ ይሰማዋል አደለም። እኔ በቃ ሚዲያ አይጠቀምም። ባይጠቀምም ሊያዩ ይችላል፣ ላያዩ ይችላል። ችግር የለውም እሱ። እሺ አሁን አንቺ ምን ተስማማሽ ነው? ሄዳለ ብለሽ ፈልግ ሀገሩን ግን ማለት ቀን አንዴ ነው። ይከበሩ ይከበሩ አንቺ በቃ ታይን እንዴ፣ እንዴ፣ መኝታዬ፣ መኝታዬ፣ ክላሴ፣ ክላሴ ምን ማለት ነው? በቃ ምን ስጀምር እመጣለሁ። በቃ አልኩሽ እኮ። ካት ሸራፕ ማውዝ ዶንት ታች ሚ። ለማንኛውም ምን ልሰደሽ ነው እኔ መሄድ አልፈልግም። እንዴት ማድረግ እንዳለብኝ አላውቅም። የምርሽ ነው? አዎ፣ እኔ መሄድ አልፈልግም። እሱ ግን ግዴታ በስራው መሄድ አለበት፣ ይሄዳል። እኔ ግን እንዴት ማድረግ እንዳለብኝ አላውቅም፣ ግራ ገብቶኛል። የምሬን ነው በቃ ይሄ ሁለት ቀን እንደውም የሆነ ቀን አለቀስኩኝ። በቃ ምን እንደዚህ አይደለም። ሰው መሄድ አለመሄዱ ሳይሆን ስራሽ፣ ሱቅሽ እንዴት ነው የምታደርጊው? ሱቄንማ ያው አሁን የሚሊዮንን የምንትን ይሄደ የሚመጣበት አጋጣሚው የለም። እሱ አይሆንም አብረን ነው የምንሄደው እያለኝ ነው ከማከረኝ እሱ አብረን ምን ይላል፣ አንቺ አይሆንም ካልሽኝ አይሆንም ነው ማለት ነው። አዎ አዎ ይሆናል ካልሽ ይሆናል ነው። ሂጂ ካልሽ ይሄዳለሁ፣ አትሄጂም ካልሽኝ አልሄድም ነው። አማች ክቡር ነው። እኔ ከአንቺ ሀሳብ ንቅንቅ አልልም። አቢብቴ በቃ እናቴ ማለት አንቺ ከእሱ ተነጋግረሽ የጨረሽው ጉዳይ ከሆነ ወንድሞችሽ ሄደው እንደዚህ አትበይ፣ በእናትሽ አንቺም ትሄጃለሽ። ይሄ ቤቱ እንዴት እንደሚሆንም አላቅልሽም። እኔ እኮ መሄድበት አጥቼ አይደለም እዚህ የተቀመጥኩት። መሄድበትስ አጥቼም ሳይሆን የተሻለ ይሆናል ሰብሰብ ብንል ብዬ ነው። ነገር ግን እኔ አስተሳሰባቸው ራስ ወዳድም ይሁን አላውቅም፣ ሁሉም ይሁን አንዳንድ እያለ አንድ አንድ አንድ አንድ አንድ። አንቺም ልትሄጂ ነው እኮ መሄድ አልፈልግም እኮ ነው እኔ ስጀምር። ትናፍቁኛላችኋል አናፍቆታችሁ ያንቺ ጩኸት ያንቺ እንትን እንዴት ነው የምሆነው? ማለት ከባልሽ ጋር ከጨረሽ በኋላ እዚህ መጥተሽ እኔን ማማከር ምን ይሉታል? በእንደዚህ አይነት ጉዳይ ደግሞ ካልሽኝ አይሆንም። ነው ለምለም አይሆንም ብላለች፣ ይችላል። እሺ ባትሄጂ ደስ ይለኛል። ስራሽ እዚህ ነው፣ ቤትሽ እዚ ነው፣ ኑሮሽ እዚህ ነው። እሱ ይሄ ይሄ ደም የሚመጣበት መንገድን ያስተካክልና የምትገናኙበትን ነገር እንትን አድርጉ ጀምሮ ጀምራ እነሱ መገናኘት ያስፈልገናል። ነው እረ ነጻነት ታይ አንቺ ልጅ በእናትሽ ታይ እኔ በጣም እየቆጠብኩኝ ነው ምናፊ ማለት እንዳለቅስ የምራት ገፋፊኝ በቃ እዚህ ሁለት ቀን እንኳን አለቀስኩኝ እንዴት ብዬ ነው ከናንተ የምንለየው ነፂ ምን አለ መሰለሽ አንቺ ከባለቤትሽ ጋር ጨርሰሽ የመጣሽ ጉዳይ ነው እኔ ታውቂያለሽ እዚህ ጋር አንቺ ነሽ እህቴ ጓደኛዬ አንቺ ነሽ ሁለታችንም እየተመካከረን ህይወት ብንገፋው ጥሩ ነበረ። አንድ መስመር ብናስይዝ የተሻለ ነበረ። እንግዲህ እሄዳለሁ ካልሽ መንገዱን ቀኝ አድርገልሽ የኔ ውድ አይሂጂ አትሂጂ በተአምር ከእኔ ፍቃድ እንዳትጠብቂ። እውነቴን ነው የምልሽ፣ ነፃነት፣ እኔ በጣም ነው የምደነግጠው የምፈራው። እኔ በቃ አልች እንደዚህ ማለት በቃ። አሁን አንቺ ትዳር ይዘሻል። አሁን አንቺ ትዳር ይዘሻል። እኔ ምንድን ነው መወሰን ያለብኝ? ከባለቤትሽ ጋር ወስኝ። ነገር ግን ስራሽ፣ ቤትሽ እዚህ ነው አይደለ እሱም ስራው ነው። አሁን ስትሰማውን ምን ትላለች ሻብዬ? እራሱ የምትፈቅድ ይመስልሻል? ጋሽ የሚፈቅድ ይመስልሻል? እኛ አገባንም ትዳርዘሽ ከቤት እንደ አገባን ብላችሁ በቃ ወረወራችሁኝ ነው፣ የምሬን እኮ ነው እንደ አገባንም ሴትዮ አገባንም ማለት አገባንም በቃ እኔ አገባንም እንደፈለግሽ እንትን ሁኚ ነው ጋሼ ሲጀምር አይፈቅድም። ምንም ቢደራይ። አረ፣ ለምን ምን እያልሽ ነው? ለምንም ታለቅሽው እ ያ ያ በቃ ስነ ስርዓት ያጂ። ራስሽ አስበሽ ወስኚ። ትልቅ ልጅ ነሽ። ከአሁን በኋላ በኔ ውሳኔ በኔ ሀሳብ የሚሆን ነገር አይደለም። ስዳርሽን ቤትሽን፣ ስራሽን፣ ኑሮሽን ማወቅ አለበሽ። ከኔ አንድበት ምንም ነገር እንዳትጠብቂ፣ ምንም ሚወጣዊ ነገር የለም። አን በሽታላቂ ነሽ ያማርሽ አቋም የኖረሽአንች ማማከሬ አታማክርኛ በሽ ታላቂ ነሽ ብዬነ ያማከርኩሽ የተሻለ ሀሳብ የተሻለ ነገር ትሰጭኛለሽ ብዬ ነው አለ የማከርሽ። በቃ እና ምንድ ነው የምትጮሪው? በቃ አብዬ ደግሞ አትስማ አብዬ እንድትሰማ ነው እዛ እያልሽ የምትጮሪው እንደፈለግ ሆና አለው ስለማናችሁ የማያገባኝም ምን በማናችሁ ህይወት እኔ አልወስንም እራሳችሁ ወስኑ እራሳችሁ አድርጉ እራሳችሁ ፈለጡ ቁረጡ አይመለከተኝም ምን በእናንተ ይሆን እሄድልሽ አታማክሪኝ ተጠረጊያ እሄዳለሁ ለራስሽ አውቀሽ አትኖሪም እንዴ እንዴ ማንም እኮ ስራ ብሎ ነው አይደለ ከሀገር ሀገር የምሄደው አንቺ ስራሽ ምን ይሄ ጭንቅላት አይደል እንዴ ያለሽ አታስቢም አስቤ ነዋ ለአንቺ በቃ በትንሹም በትልቁም አታማክሪኝ ነጻነት አላማከርሽም እንዳትደውዪልኝ። ደግሞ የት ሄድሽ የት ነሽ ብለሽ እንዳትደውዪልኝ። አያገባሽም ስለ እኔ እንዳትደውዪ፣ ብሎክ ነው የማረግሽ። እንደውም ጫፌን አናክሪኝ። ባለ ትዳር ነው። እኔ አሁን ትልቅ ሰው ነኝ፣ ትልቅ ሴት ነኝ። በቃ እንደዛ ብለሽ እምታስቢ ከሆነ በራስሽ ወስኚ። እኔ ማታላቂ ነሽ ብዬ ነው። አታናጅ፣ አታማክሪኝ። ራስሽ አስበሽ ወስኚ። ባለ ትዳራኝ ብለሽ መታስቢ ከሆነ እራስሽ አስበሽ ወስኚ። ሚጠቅመሽ ሚጎዳሽ ታውቂያለሽ። አንቺ እኔን ማማከር አይጨባጭ። ጩሂ በእናትሽ። ወይ ነፃነት ሲጀምር ጥምቀት መጠመቅ አለብሽ አንቺ ሰይጣን አለብሽ ትፈልጊ እኔ ተጠምቄያለሁ። እኔ ለምን ነው ማኔ እሺ ሂዱ ሂዱ። የሚያስብላቸው ምን እንደሆነ ብታውቂ ኖሮ በቃ ለማንኛውም፣ እኔ እንደነገርኩሽ እንዲታወቅ ነው እሺ በቃ ነገሬሻለሁ። እኔ በትንሽም በትልቁ መጠመድ አልፈልግም። በቃኝ ማንም ጠምዶ በቃኝ። እኔ ሰላም ነው የምፈልገው፣ ሰላሜን ስጭኝ። እናቴ ቤት የመጣሁት እኔ እናቴን ላስታምም እንጂ ያንቺ እሰማ አይደለም። እኔ ሰው እንደገደልኳ እንትን እኮ ይሄ ትልቅ ነገር አስመሰልሽ። አናደሽኛል። ምንድን ነው ያናደድኩሽ? ውሳኔሽም፣ ንግግርሽ። እሺ በቃ ታይ ትቸዋለሁኝ እኔ ያዳለሁ ቪዲዮ እየደቀንሽ አታማክሪኝ። እኔ በቃ እኔ ቪዲዮ ማስረጃ እንዲሆነኝና አይደል? የምናባሽ ማስረጃ ነው። ምንድን ምንድን ነው ማስረጃነቱ? እሺ ለማንኛውም፣ እንደፈለግሽ መሆን ትቻለሽ። አንቺ ሰው ነሽ ብዬ ነበር ልንገርሽ በማለት ታላቅ ነሽ ላማክረሽ ያልኩት። ለማንኛውም አይሆንም አይደለም። እሺ በቃ ትቻለሁ፣ ትቻለሁ። ልክ ያታለው ዓለም ቅድስት ልክ ያታለው እሷንም ማንም የለም